ደስ አለኝ ሲነጋ ጨለማውን ተገፍቶ ብርሃን ሲፈነጠቅ ሁሉም በየፊናው ድህነት ለማጥፋት ሆ ብሎ ሲነሳ ጠባብ ትንከተኛ በሕዝቡ ሲገለል እቅዱ ሲከሽፍ ተስፋው ሲጨለም ይቅርታው ሲጠየቅ ማየቴ አራካኜ ስነጋ ደስ አለኝ ይህን እውነት እውን ሲሆን ታሪክ ተደገመ፣ ሕዝቡን ተደሰተ ሀብታችን ታደገ ልማት ተፋጠነ ፍትሕ ሲሰፍን ሰላም ተፈጠረ ሙሰኛው ሲያዝ ሲፈረድ በሕዝቡ ሲጠየፍ ሲወገዝ የሕዝቡ ልዕልና በሁሉም ሲከበር የሕግ አስከባሪ ጠንክሮ ሲሠራ ሲመረመር ወንጀለኛ ሲይት ተጠርጣሪ ጥራት ባለው ፍትሕ በወቅቱ ሲያስገኝ ደከመኝ ሰለሰኝ ቻይል ታማኝ ሆኖ ለሕገ መንግሥቱ ዘብ ሆኖ ሲቆም እንክርዳዱን ሲለይ ንጹሐንን ሲያድን ወንድም ከወንድሙ እህት ከእህቱ ሲያዛምድ ሲያፈቅር ጸብና ግጭት በሰላም ሲፈታ እየተጋገዙ ልማቱ ሲፋጠን የትናንቱን ታሪክ በቦታው ሲደገም ደስ አለኝ። ሲነጋ ዜጋ አንገት ቀና አድርጎ ደረትኑን ነፍቶ ራሱን ችሎ ተመግቦ ለሌሎች ሲጠርፊ በጣም ደስ አለኝ። የአባቱን አደራ በቦታው ሲያውል ማንም የማይገድብ ልማት ሲገሰገስ ሲፋጠን ፍጥነቱ ሲጨመር ውጤታማ ሲሆን ታሪክ ሲደገም ሲታደስ ሀገር የሚያምስ ሰላም የሚያድፍርስ የስማዕታት አደራ ከርቶ የሚያስክድ በሕዝባችን ዋጋ ሲያጣ በላይነት አቶ አንገቱን ሲደፋ ሲነጋ ደስ ወጣት፣ ሽማግሌው፣ ገበሬው፣ ነጋዴው ለህዳሴ ጉዞ እጅ ለእጅ ተያይዞ ሲሰራ ሲሰማ ሳየው ደስ አለኝ ደስ ይበላችሁ! ብሔር ብሔረሰቦች እና ህዝቦቻችን ደም ያፈሰሱለት እኩልነት ሰፍነው! የእምነት ነጻነት የቋንቋ የባህል መብታቸው ተከብሮ የአብረነት ጥቅም የተረዳው ሕዝብ አብሮ ሲደልቁ ብሔራዊ ክብራችን ዋስትና አግኝቶ ሰንደቅ ዓላማችን ሲያብለበለቡ ለቀጣይ ትውልዶ ቻራያ ሲሆኑ ከልቤ ደስ አለኝ። ደስ ይበላችሁ!